ተቀጠለ ለገባ ምን እንዲ ጎበዝ አቋም ግን እንዲ ነው። ለትዳር ለባልነት የሚሆን ሚስት ሞልቷል፣ ችግር የለም ብቻ አቋም ይኑር። እንደዚህ ለነገ ለነገ ወዲያ እንዳትል እየሰማሽ ትልቅ ሰው ልኮኝ ነው ወደ አንተ በሆነ ጉዳይ ማለት ነው። አንተ ትቀርበዋለህና ብዙ ጊዜ አብራችሁ ስለማያችሁ ትልቅ መልእክት ላካ አድርስልን አሉኝ። ለማን ስላቸው አንተ ጋር አብሮ ለሚሰራው ለጓደኛህ ለቤተ ወንጌል መልእክት አለንና መልእክት አድርስልን ተብዬ ነው። እኔ ሙህደን የቆረጠኝ ነው። ምንድን ነው ምን ሊሆን ይችላል፣ ማን ሊሆን ይችላል የሚለው እንግዲህ ምን ይሆን እንመቻች፣ ምንድን ነው እስኪና። ዛሬ ይፈልጋለሁኝ፣ እንደውም ስደውልልኝ ሌላ ጉዳይ ፕሮግራም ነበረኝና፣ ያው እንደነገርኩ በተከበረ ዕቃ ነው በውድ ዕቃ፣ አንተ የምትወደው ልዩ ዕቃ ካለ በሱ በኩል አቅርብለት በሱ ይሰጥ ነው የተባልኩት። እኔ ሳየው እራሱ ዕቃ ማለት ትድሬ ነው እንዲያልጉት ራሱ ቀሳይ ማለት ነው። መልዕክቱ ሰላም በላቸው። ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የዜማ ቤተሰቦች የምታውቁኝ፣ የማውቃችሁ፣ የማታውቁኝም የማላውቃችሁም ሁላችሁም አድማጭ ተመልካቾቼ በቤቱ ስም በቤተ ዜማ ስም ሰላም እላችኋለሁ። ሰላማችሁ እያላችሁበት ብዝት ተረፍረፍ ይበልላችሁ። ኢትዮጵያውያን ውድ ኤርትራውያን ሰላም ለእናንተ ይሁን፣ አሜን። ትልቅ ሰው ኤርትራውያን ጨምራል፣ ተመችቶኛል። ይሁን መልካም። ዛሬ እንግዲህ ይሄን ወንድሜ ይሄን ጓደኛዬን ወደዚህ የጠራሁትና ያገኘሁት በሆነ ልዩ ጉዳይ ነው። ምን አይነት ጉዳይ መሰላችሁ? ዛሬ እንግዳይ ማላ ወቅትም ተጠርቻለሁ፣ መጣሁ። እንግዲህ ያው ግን ምን ይመስልሃል? ያው እንግዲህ በስራ ጉዳይ ወይ እንግዲህ ለወር ድንገት ነው ዛሬ ደውዬልህ በድንገት ነው፣ እንዲት መጣች የተደረገውና ምን አለ መሰለህ፣ ልትድራይ ነው። ለካገና አላገባህም። ምን ይቆረሳለሁ? ምን ትንፈልግ እንደ ጎበዝ አቋም ግን እንዴት ነው ለትዳር ለባልነት እንፈነ እንደው ወይስ እንግዲህ እኔ አሁን ሰው እራሱ መቼም እንደሌለኝ አይደለም እሺ ስላንተ ሌላው ሰው ይናገራ ይችላል አይደለም አይ አንተ እንኳን በጣም ተማመንብሃለሁ እኮራብሃለሁ አንተ ምርጥ ባል ነህ በምድራችን ላይ ጥሩ ባሎች ይገኛሉ ብለን ከምናስባቸው መካከል አንዱ አንተ እንደመጣ ጽንት። ምክንያቱም በብዙ ጉዳይ ብዙ ነገሮችን ስለማወቅ ማለት ነው። በመጀመሪያ ደረጃ እግዚአብሔርን ስለምትፈራና ስለምታከብ፣ ደግሞ እግዚአብሔርን የሚፈራ ሰውና የሚያከብር ሰው በእርግጠኝነት ሰውን የማይጎዳም ብዬ ስለማምን፣ ያው ለአንተ የሚሆን ሚስት ሞልተዋል። ችግር የለም ብቻ አቋም ይኑር። እንደዚህ እንደዚህ ለነገ ለነገ ወዲ እንዳትል። እየሰማሽ ለማንኛውም ዛሬ አንድ ጉዳይ እና ትልቅ መልእክት ይየን የመጣሁት ትልቅ ሰው ልኮኝ ነው፣ ወደ አንተ በሆነ ጉዳይ ማለት ነው። አንተ ትቀርበዋለህና ብዙ ጊዜ አብራችሁ ስለማያችሁ ትልቅ መልእክት ባካ አድርስልን አሉ። ለማን ስላቸው፣ አንተ ጋር አብሮ ለሚሰራ ለጓደኛህ ለቤተ ወንጌል መልእክት አለን እና መልእክት አድርስልን ተብዬ ነው። እንግዲህ መጥቻለሁ፣ በጥሪ መሰረት። እንግዲህ መልእክቱ ምንድን ነው፣ ከማን ነው የሚለውን? እኔ ሆዴን የቆረጠኝ ነው ማለት ምንድን ነው፣ ምን ሊሆን ይችላል፣ ማን ሊሆን ይችላል የሚለውን እንግዲህ ምን ይሆን እንመቻች፣ ምንድን ነው እስኪና ዛሬ ፈልጋለሁኝ።

ምሳሌ ደወርኩልህ አንተ ሰባት ተኩል ከቻልክ። አዎ፣ የሚገርም ነገር፣ በጣም ሩቅ ነው። በጣም ማለት እኔ ራሱ ገርሞኛል። አልጋ ባልጋ መግባት ገርሞኛልና፣ እውነትም አንተ ታማኝ ነህ ማለት ነው። እንግዲህ ታማኝነት ከዚህ ይጀምራል። እና ያው ዛሬ ትንሽ ለየት ያለ ጉዳይ አለ። እንዴት ነው ነገሩ? ሰሞኑ እንግዲህ የሞሰብ ጊዜ የሞሰብ ቀን እንደሆነ አታውቅም። እሺ ይላል። ለምሳሌ አሁን ለአንተ የመጣው ሰርፕራይዝ መሰጠት ያለበት በተከበረ እቃ ነው፣ በውድ እቃ። አንተ የምትወደው ልዩ እቃ ካለ በሱ በኩል አቅርብለት፣ በሱ ይሰጥ ነው የተባልኩት። እኔ ሳየው ራሱ ማለት ልትድረኝ ነው እንዲያልጉት ራሱ ማለት ነው። መልዕክቱ ጎጆ መውጫ ነው እንዲያል መልዕክቱ። ገርሞኝ እኮ ነው ሳይ። ደግሞ ያምራል፣ በጣም ያምራል። ምናምን ይሄ በንትን ቀርቷል። የሆነ እቃ ምንም ሲመጣ በፌስታል ምናምን ያው ቀርቷል። መቼም አልሰማ። ያው ብዙ ፌስታል ይዞ የተገኘ ያው ቅጣት እንዳለ ሰምታል። አልሰማሁኝም ማለት የሆነ ሰዓት ላይ ምናምን እንደዚህ አይነት ነገር አይ፣ ሰዎች እየቀለዱ መሆን አለበት ምናምን ብዬ ምክንያቱም ሰው ያለ ምንም በምን ይይዘዋል እና እንደዛ ገፍቶ መምጣቱን አላወቅኩም። እንግዲህ አንተ የሰማው ወይም ያየው የመከርከውም ነገር የተሞከርከውም ነገር ቃለ አምጣ ወዲበር ምስማው አሁን ፌስታን መያዝ በጣም አቁሜ ያለሁ ለምን ካለ ይሄን እንደዚህ ነገሮች ወደ ባህላዊ ነገሮች ለመዞር እየተዘጋጀን ነው፣ ይቻላል እን እና ለምሳሌ ሱቁም ስቲል ማለት ነው ሱቁም ለምሳሌ አንድ እንጀራ ፍላጎት ለመግዛት አይ ነገሩ ጥሩ ነው። አሁን ይሄ መምጣቱ በራሱ አንደኛ የእናቶቻችንን ጥበብን ያሳየና ይሄ ጥበብ ነው። በነገራችን ላይ የኛ ኢትዮጵያ የራሳችን አእምሯዊ ጥበብ ነው፣ በእናቶቻችን አእምሯዊ ጥበብ ነው። ማንም ያላዘብን ማለት ነው፣ ማንንም ያላዘ የትም አልተሰራም። እስካሁን ኢትዮጵያ በጥበብ ያው ታወቃለች፣ ግን ምንድነው ራሳችንን አሁን ላይ ያለው ትውልድ በተለይ ያንን ትቶት በአቋራጭ በአቋራጭ ሲሄድ ነው። አሁን ፌስታል ራሱ አሁን በፊት አይታወቅም እና ያ ፌስታል ደግሞ አሁን ፌስታልነቱን ትቶ ልክ ስትይዘው እንደ ሶፍት በቃ ብጭቅ ብሎ የሚጠፋ ነገር ነው። የያዝከው አንድ ዕቃ፣ አንድ የሆነች ነገር አይዝልም። አንተ ከላይ ስትጨምር እሱ ከስር ሾልኮ ቀው በተበታት። ምን አይነት ነገር ነው? ዋጋ ጨምሮ ትልቅ ነገር ነው፣ ሳይ ጎጆ አይነት ነገር ነው። ደስ ይለኛል። በዚህ ውስጥ አሁን ምን ያለ የሚበላ ወይስ የማይበላ ነገር ሰፉ ይኖራል ብዬ አስባለሁ። ዘለሽ ወደዚህ ገባሽ እንትን ነው ማለት ዝክር፣ አሁን እንግዲህ በእኛ በኦርቶዶክስ ዘንድ ይታወቃል። ከዛ ባሻገር ደግሞ ከዛም ባለፈ አንተ ሁሌ ስዘክር ይታያል፣ በሚዲያ ይታያል። እና እንግዲህ ነገ ከነገ ወዳም አለ ቅዱሳን በዓላት በየቀኑ የሚታሰቡ ቅዱሳን በዓላት ስላሉ እርግጠኛ ነኝ ወይ ነገ እንግዲህ፣ ነገ ምንድነው አቡነ ገብረ መንፈስ ቅዱስ ናቸው እና ሐዋርያው ቅዱስ ጳውሎስ ጴጥሮስ ጳውሎስ እንበል። አሁን ነገ ነገ ማለት ነው። ዛሬ አራት አይደለ እና ለዛ ይሆናል ብዬ አስባለሁ። እንግዲህ ደግሞ እውነታው ወይም ደግሞ በውስጡ ያለው ያደረው ምን እንደሆነ አይታወቅም። የኔ ግምት ነው እንግዲህ አዎ፣ ዝሮ ዝሮ ምንድነው እንደተረዳሁ ከሆነ ያው ውድ ካለ ሙዳለ በሚለው ውስጥ ላይ ነን ማለት ነው። አላማው በመሰረቱ አብዛኛው ጉዳይ እንደዚህ ነገር ከመጣ የምታስበው ምንም አይዝም። አገልግሎቱ ለዚህ በቃ እንደዚህ ነገር ብቻ ካለ መሰጋት እኔ አሁን ጉዞ ገዳም ምናምን ስኬድ እንደዚህ ይደረግና ከስር ላስቲክ ይደረጋል። ከዛ እየተፈተፈተ ወጥ እንጀራ እየተደረገ ብዙ ጊዜ እንደዛ ነው እና በጣም ደስ ይላል ይህን ስታይ

የማይበላ እዚህ ውስጥ እንዴት በዚህ ይመጣል ማለት አዲስ ቻለንጅ ነው ብያ ትልለው ይችላል ማለት እንጂ፣ ከዛ ውጪ የራስህን ፈጠራ ሊሆን ይችላል። አሁን ለምሳሌ እስከ ዛሬ አሁን በአንድ አይነት ነገር የሚታወቀው አንተ ደግሞ የራስህን እይታ፣ አመለካከት እንዲ ቢሆንስ የሚበላ ነገር የሚቀርብበት ነበር። አሁን ደግሞ የማይበላ ቢቀርብስ የራስህን እንትን አስቀምጠህበት ሊሆን ይችላል። እንግዲህ፣ የሚበላ አንዳንዴ ለሆድ ብቻ አይደለም ለመንፈሳዊም ነገር መንፈሳዊ ምግብም ሊዘጋጅበት ይችላል። ለምሳሌ መጽሐፍ ታስቀምጥበት ይችላል። አስቀምጦስ አሁን እመቤታችን መሰበ ወርቅ ትባላለች። ቤተልሔም በቤተልሔም እንግዲህ ልጃ እንወልዳለች እና አባቶች ሲያመሰጥሩ መሰበ ወርቅ መና ኅብስት የበላንባት የጠጣንባት ማለ ተለያየ ። አሁን ይሄ ምንድነው? መንፈሳዊ ወደ መንፈሳዊ ህይወት ስትወስደው እንደዛ ይሆናል ማለት ነው። በጣም የሚገርም ገለጻ ነው። ለማንኛውም እስኪ ቪዲዮም ላይ ረዝምባችሁ ለቤተሰቦቻችን እሺ። አሁን እስኪ ገለጽ ስጦታው እንዳደነግር ለማንኛውም ስ ስጦታ ማለት ዝሮ ዝሮ ያው ጸዲቅም ከሆነ ስጦታ እኮ ነው አሀ

እንግዲህ ያው ትንሽ ለየት ያለ ነገር ዛሬ ትልቅ ሰርፕራይዝ ተደርገሃል። ግን በዚህ ውስጥ ምን አይነት ሰርፕራይዝ ይኖራል? አሁን ትንሽ ነገር ማታደረግ ስ የቤተሰቦች ይዋት እዚህ ጋር ምን ይኖራል? ግን ያንተን የብዙ ጊዜና ረዥም ጊዜ የለፋበትን ነገር የሚገልጥ ነው። ብዙ የደከምክበት ዋጋ ለማግኘት የጣርክበት ነገር በዚህ ውስጥ አለ። እና እንደው ምን እኔ በዘመኔ ብዙ ነገር ሞክሬያለሁ። በህይወቴ ማለት እጅ መስጠት አልወድም። ብዙ ነገር ለፊን አደግ በጣም እንትን እላለሁ እና አንዱ ቢሲሌ በአንዱ አንዱ ሲ በቃ በዛ በዚህ እንትን እላለሁ እና በብዙ መንገድ ብዙዎች አደንጆች ተሻግሬያለሁ። እስኪ ለማንኛውም እንክፈተውና ይታይ። የመጀመሪያ እንግዲህ ስለ ሰርፕራይዙ አመሰግናለሁ። መልካም እንግዲህ ተመልካቾቼ፣ ዛሬ በሞሰብ እንግዲህ የቀረበው ይሁን ምን ሊሆን ይችላል ብላችሁ እናንተ ስትገምታላችሁ? እስኪ ገምቱ፣ እስኪ ዝም ብላችሁ እናንተ ራሱ እስከዛ ገምቱ። አዎ፣ በስመ ስላሴ መቼም ዳቦ ይሆን ምን? አይ ዳቦ አይደለም። ት ና እንህ እስኪ እንደው ች የሚገምስው ይሆናል። ያውቁታል ብዙዎቹ የሚዲያ ሰዎች በተለይ ደግሞ ዩቲዩበር የሆኑ ሰዎች ያውቁታል። ጉግል ከጉግል ነው የመጣው። ለማንኛውም ዩቲዩበር ቬሪፋይ ተደርጓል። ሚገርም ነው። አመሰግናለሁ አመሰግናለሁ። እውነትም የብዙ ዘመን ከዚህ ቀን ጀምሮ የዩቲዩብ አባልና የዩቲዩብ ተከፋይ ሆነሃል ማለት ነው። ኮርተልኮልሃል ከስንት ከስንት መከራ ና ውጣ ውረድ በኋላ። ቤተሰቦች ደስ አይደል? በተለይ ዩቲዩበር ታቆሳላችሁ በዩቲዩብ መንደር የምትንቀሳቀሱ ሰዎች እንደዚህ ያለው ነገር አልመጣ እያለ ብዙ መስተቃቂሷል። ከዛ መካከል ይሄ ወንድማችን ነው። አመት ሊሆን ነው። አዎ ማርያም እ ጎግል አድሰንስ አይ አይደለ፣ ጎግል አድሰንስ ይላል። ቲክቶከሮች ይሄን እያያችሁ ዩቲዩበር ስትሆኑ ወደ ክፍያ መስናት ስትገቡ እንደዚህ ያለው አካውንት ከውጭ አለም ወደናንተ ይላክላችኋል። በምንድን ነው የሚላከው? በፖስታ ቤት በኩል

ከዚህ ጋር 21 እዚህ ጋር ደግሞ አሁን አሁን ነገር ነው ማለት ነው። አሁን የካቴት መጋቤት ነው ግን የሚያስቀምጡት በመድሃልልኮልል እንግዲህ ከዚህ በኋላ ጭንቀትን ተገላገልሃል። ምክንያቱም በዩቱብ ብዙ ትለፍ አለ። ብዙ ወጥታ አልወዳል። ይሄን ምን ታውቋለህ አንተ። እንግዲህ ምን ያልሆንኩ አለ በዚህ ዩቱብ ምክንያት። አንዴ ፕራንክ ይሰራል፣ አንዴ ያለ ቦታ ሁሉ ገብተህ እኮ ብዙ ሰርታለሁ ታውቃለህ። ያለ ቦታ ሁሉ ያለ የማይመጥን ቦታ ሁሉ እየሰራል። በጣም ብዙ ሰው ሁሉ አንተ ይሄ ላንተ አይሆንም ቀይር ምናምን እየተባልክ ብዙ የደፋበት ነገር ልክ እንግዲህ ከሁለት ዓመት በኋላ መሆኑ ነው እንግዲህ ወደ ውስጥ የገባው፣ እና ስለዚህ ለዚህ ነው ሰርፕራይዝ ዛሬ ያው የሰርፕራይዝ ቀናችን ነው። ለዚህም ነው እንግዲህ በክብር ባለው ነገር ያመጣው፣ ከክብርም በላይ ነው አይደለም። የታወቀ ነው ይሄ እንደዚህ ውድ እቃዎች ናቸው የባህላዊ እቃዎች። ለዚህ ነው ደስ እንዲል ስለፈለኩ ነው። በዛም ደግሞ ከዚህ በኋላ ሴቶች ወሰን መስፋት ልመዱ ለማለትም ያክል ነው። እስኪ አሁን እንደው እንክፈተው አንተ ይዋ እስኪ እ በጣም ገራሚ ነገር ነው። አስገራሚ እና አስደማሚ ጉዳይ ነው። እሺ ገርም ነው። እዚህ በኋላ ያው ቤተሰቦቻችን፣ ወንድማችን በጣም ብዙ የለፋ የደከመ ነው። በዩቲዩብ መንደር ቪዲዮ ሲለቅ እዛ ላይ አቅማችሁን ድጋፍ ማድረግ ትችላላችሁ። በሰብስክራይብ የሚያርጉኝ እንጂ አዎ፣ እንዴት አይደል? በቃ አሁን ደስ ይላል። ቤተ ወንጌል ተዋህዶ ሚዲያ እያሉ አዎ፣ አያ ኦኬ፣ የሚሞላው እዛ ውስጥ እዛ ሳጥናልሽ አይደለ ዛ አንተ አሁን በዚህ ቁጥር ነው እንግዲህ ዩቲዩብ እግዚአብሔር ይፈቅድልና ወደ ክፍያ በደንብ ቢሰራልህ እንት በዚህ ነው በኩል የሚከፍልህ በዚህ ቁጥር ማለት ነው። አሁን ይሄ ማለት ይሄ ቁጥር ማለት እንግዲህ ባንክ ቁጥር ነው። ለኢትዮጵያ ሀሳብና አነጋገር የኢትዮጵያ ንግድ ባንክ አለህ አካውንት ማለት ነው አይደለ? አንተ አሁን የሆነ ብር ሰርተ ቁጥር ስትቆጥ ባንክ ውስጥ ታስገባው የሆነ ቁጥር አለ እንስተ ይሄ ደግሞ የዩቲዩብ አካውንት ነው ማለት ነው። ያ የቆጠረልን ብር በዚህ በዚህ አካውንት ነው የሚልከው። አአ ይሄ አካውንት ቁጥር ነው ማለት ነው። ዩሮፒን ላይ የራስህ መለያ ቁጥር ነው እና ይሄ በመሆኑ በመርገራችን ላይ ዛሬ ጠዋት ገብቼ እዛ ፖስታ ቤት ሳዩ ስምህን ቃላት ብሎ አጣር የሚገርም ነገር ምክንያቱ ብዙ። በነገራችን ላይ ይሄ የመጣው ሴት መሰለ በዩቱብ ህግ ሶስት ጊዜ ነው የሚለው፣ ጊዜ ሸሸል ይላል። በየ ሀያ አንድ ቀኑ ማለት ነው። የአንተ ግን ደግሞ የተለየ ነው። በአራተኛው ጊዜ የሚገርም ነው በጣም። ሶስት ጊዜ ሀያ አንድ ቀን የሞላን ልከናል። ድጋሚ አራተኛ፣ ይሄ ወንድሞ የሆነው በምንድን ነው? አቡ ጊዳጋ ደውዬ ለአራተኛ ጊዜ ላከው። ሊሰንድበል አለኝ ልክ አሁን እንዳለው በአራተኛው ነው እንግዲህ ስራ ማለት ነው። ስለዚህ እጅግ መልካም ነገር ዛሬ አግኝተናል። ደስ ሊል ይገባል። ከዚ ጠንክረህ ስራ በጣም ጠጣም ለት ነ በጣም ደካሚ ነው በጣም የደከምክ ነው በጣም ለጀመርኩት ለያዝኩት ነገር ወደኋላ አለ ምክንያቱም ለዛውም ያለ ክፍያ አብዛኛው ዩትበር የሚሰራው ምንድን ነው እየለፋ እየተከፈለው ነው አንተ ግን ያለ ክፍያ ነው እና ስለዚህ በጣም ደስ ስሪለን ይገባል። የብዙ ጊዜ ድካማችን ውጤት ላይ ዛሬ አልቆ አልቀመነ። ከዚህ በኋላ ቤተሰቦች፣ በተለይ በውጭ ዓለም የሚኖሩ ሰዎች በዩቱብ መንደር ቪዲዮ ሲለቅ አንዳንድ አንድ ነገር እየላካችሁ አምስት ዶላርም አስር ዶላርም በቃ በብጭት መልክ መላክ ትችላላችሁ። ማለት መቀበል የሚችላል ማስተዳደግን አይችሉ ነበር። ቤተ ቤተ ወኛ በጣም ነው ማመሰግን። ይመች በርታ። ዜማዬ ምክንያቱም አንተ ከጎኔ ስለሆንክ ማለት ጎደሉዬን እየሞላ ድካሜን እያበረታ አይዞህ እያልከኝ እስካሁን ድረስ ስላደረስከኝ እግዚአብሔርን ነመደ በጣም በእርግጥ አሁን ማለት ይህን ሲስተሙን ስለያዝኩት በጣም በተጨነቀኝ ምክንያቱም አንተ በእምነት የሚሄድ ሁሉ ነገር ጋጋን ያስቀመጥከኔ አንተ ሲያል በሚለው ማለት ነው እና ይሄ ደግሞ ሀላፊነት ከባድ ነው እኔ በኩል ተሞልቶ ያ ነገ የዘገጅብህ ይጨንቀሃል እንደው ይችላል እየለፋህ ነው አንዳንዴ እኛ እኮ ማለት የምንሰራው ብዙቻችን የምንሰራው እንደሚቆጥር እዛ ወይ ደግሞ እንደሚከፍት እያሰብን ስለሆነ አንተ ግን ገና በግምት ነው በቃ ነገ ነገ ስለዚህ የድካም ውጤት ዛሬ ተሳክቷማ ነው ከዚህ በኋላ ምንድን ነው የሚጠበቀው ከአንተ ጥሩ ጥሩ ስራዎች ከዩቱብ ጋር የሚያጋጩ ነገሮች አሉ። ታቃሚ ያጋጩ ማለት የሰው ስራዎች መጫን አይፈቅድም ኮፒራይት። አሁን እሱ እንዳይላክብህ የራስን ስራ ብቻ አሳምረህ እየሰራህ የምታገኘው ነገር በዚህ በኩል ይከፈላል ማለት ነው። በቃ አ ቤተሰቦቻችን እስኪ ለዚህ ቪዲዮ ለዚህ ጨዋታችን አ ለዚህ ሰርፕራይዛችን እንግዲህ ላይክ ሼር በማድረግ እየተሰበ ያለው ናችሁ ሰብስክራይብ በማድረግ እንግዲህ አመስግኑልኝ ወንድሜን። በማርያም ነው ምላቸው፣ ፈጣሪ ስም ነው ምጠይቃቸው። እግዚአብሔርም በቀናነት እንደራሱ አድርጎ ተጨንቆ እኔ አልደውልም ሁላ ማለት ነው። ለምን አንደኛ እሱ ብዙ ኃላፊነት አለበት፣ ያንንም ኃላፊነት ይዞ እንደገና ደግሞ እኔ ዝም ብለውም። እሱ ግን እንደራሱ እንደገንዘቡ አድርጎ ከኔ በላይ ለእኔ ተጨንቆ ነው ሲሰራ የነበረው። ለዛም ነው ዛሬ ጠርቶኝ ይህንን መሰለ ነገር ሰርፕራይዝ ያደረገኝ። ስለዚህ ቀናነትህን መድኃኒዓለም ከዚህ በላይ ያብዛልህ፣ ጸጋ ሞገሱን ይስጥህ። ይሄ ትልቅ እገዛ ያለህን ቀናነት ነው የሚያመለክተውና፣ እና ይህን ደግነትህን በእውነት ያብዛልህ እግዚአብሔር ያክብርልኝ፣ ክበርልኝ፣ ወንድሜ ከልብ አመሰግናለሁ፣ አመሰግናለሁ። ራ ችግር የለው። በዚህ ግር መንገድ ሁለት መልእክት በልና እንጨርስ ይመስለኛል። አንደኛ ብዙ ጊዜ ሰዎች አምነዋችሁ የኢትዮጵያን አያስተካክልልኝ ተብሎ ሲሰጣቸው፣ አንዳንድ አንድ ዩቲዩበሮች ሃክ አድርጋችሁ ወደ እናንተ የምታዞሩ ሰዎች እንዳላችሁ ደርሰናል። ለምሳሌ በዚህ ጉዳይ አንዲት ልጅ በጣም ተንገላታለች። አስተካክላለሁ ብሎ ወስዶ ሙሉ ነገር ወደሱ ነው ያደርገው። አንተ በቃ እሷን አስወጣና ለራሱ ብቻ ነው ያደርገው። እንደዚህ ያለው መልካም ነገር ደግሞ ከኔ ውሰዱ፣ ከኔ ተማሩ፣ በቃ እንደኔ ሆኑ። አቅም ካላችሁ አስተካክላችሁ ለዛ ሰውዬ አስረክቡት። በቃ ልክ እንደዚህ ማለት ነው። በቃ አሁን ምንድን ነው አሁን ከእኔ እናንተ ምንድን ነው የሚሆነው ከዚህ በኋላ እኔ ከእንትን ላይ ከዩቲዩብ ላይ እወጣለሁ። አንተ ስራለ እስከዛ እኔ አንዳንድ አሁን አሁን አልቋል፣ ምንም ጥርጥር የለውም። ስለዚህ አካውንት መጥቶልሃል፣ በቃ አሁን መስራት ብቻ ነው። ሌሎች ግን በዚህ ሰበብ በጣም ይሸውዱ ሌሎች ዩቲዩበሮች አላችሁ እና እናንተ እግዚአብሔርን ፍሩ፣ አደርግዙ በጣም ነው። ነው አንዱ ይሄ ነው። ሁለተኛው ግን በቲክቶክ መንደር በጣም በብዛት እየለፋችሁ እየለፋችሁ ያላችሁ ግን ክፍያ የማታገኝ ሲጀመር ቲክቶክ አይከፍልም። ውሸት ነው። የሚከፍለው እሱ በተለይ እንትን ነው የሚከፍለው ምንድን ነው የራሱ ምናምን። ዩቱብ ግን እንደዛ አይደለም የሚለው በታየል ልክ ነው የሚከፍልህ አንተ በለፋው ልክ ነው፣ በሰራው ስራ ልክ። በቃ እራሱ ቆጥሮ ጊዜውን ጠብቆ ራሱ ያስገባላል። በሶስት ወርም በአራት ወርም ሊሆን ይችላል። በቃ ጥሩ እይታ ካለ በአንድ ወር በየወሩ ይከፍል ይችላል። ደግሞ አቅም ከሌለው ደግሞ ይቱ ደካማ ከሆነ ደግሞ እንደንቱ ነው፣ በሶስት ወር በአራት ወር ያቺ ቆጥሮ ያስገባል። ግቶ ግን እዚህ አይደለም። የፈለገው ቪዲዮ እይታ ቢኖር የሚልህ የለም፣ ድካም ብቻ፣ ከፍል የለም። ድርቅ ነው። አሁን ብዙ ያለው አለ ቲክቶክ ላይ ወፍ የለም። በጣም መቶ ሺህ ምናምን ቲክቶክ ላይ የሚባለው እኮ አስር ሺህ ከገባችሁ ክፍያ ይጀምርላችሁ። አልዋልታ ነው የሆነ ትፎ ሲጀመር እና የማስታወቂያ ከሰራ ከግል ድርጅት በካሽ ጥራሽ እንደ ዩቱብ አይደለም። ስለዚህ በቲክቶክ መንደር የለፋችሁ ያላችሁ ሰዎች ወደ ዩቱብ መንደር ሽፍት አድርጋችሁ እስኪ እንደው ስራ ሰሩ፣ በዛ ይከፍላችኋል። ራሱ ጠብቆ ነው የሚከፍላችሁ። ፕሮሰስ አለው አካውንት ጠብቆ ነው የሚከፍላችሁና እንደዚህ ያለን ነገር ስራ ሞክሩ፣ አትልፉ። ጉተታይ ብቻ ማለት ነው። ሰላም ሁኑልን። ሰላም እግዚአብሔር ከሁላችን ጋር ይሁን። በድጋሚ ክብር ይስጥልኝ ወንድሜ፣ እናመሰግናለን።